ዘፈን መቀየሩን ሳትሰማ ግጥሙ ሲቀየርብን እኔማ ለኢየሱስ ጭን ሰጥቻለሁ ገድላ ገድል መሆኑን አውቄአለሁ አለማድረሳ ስቶን ለጊዜው ትኩረት ለአሩሲ ኦርቶዶክሳዊያን አሁንም ግፉ እንደቀጠለ ነው። አሁንም መከራ እንደቀጠለ ነው። ምንም ያገኙት ነገር የለም። እዛ ምስተማ ድምፅ በጣም ዘግናኝ ነው። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጠው። ዛሬ እጅግ አስቂኝ የሆነው መዝሙር ነው ወደ እናንተ ጀላችሁ መጠውት። ኮፒ ተደርጎ ከሙዚቃ ወደ መዝሙር ተቀይረዋል ማለት ነው። ብዙዎችን እያነጋገረ የሚገኝ መዝሙር ነው። የፕሮቴስታንቱ ቤተ እምነትም አቤዳቡና ከዛው ቤተ እምነት ሀሳብ ሰጥቷል ማለት ነው። መዝሙሩ ላይ ቪዲዮውን አብረን የምናየው ይሆናል። እጅግ ሰሞኑን አነጋጋሪ ከሆነ ቪዲዮዎች ማለ ወደ እናንተ ይዣላችሁ መጣው ቀደም ብለን የምናየው ቪዲዮ እሱ በሁለተኛ መረጃችን የሚሆነው አጀንዳችን አንቀየርም፣ ስለ አሩሲ ኦርቶዶክሳውያን አሁንም እያወራን እንገኛለን እያሉ ብዙ ወንድሞቻችንና እህቶቻችን ቪዲዮ እየሰሩ ይገኛሉ ማለት ነው። እንዲሁም ደግሞ ዓለም በሚዲያ ዘመቻ አማካኝነት ዓለም ሰምቶ ለኦርቶዶክሳውያን ለሚደረገውን ጭፍጨፋና በደል እንዲሁም ደግሞ እያወገዙ ይገኛሉ ማለት ነው። ኦርቶዶክሳውያን ዓለም ላይ ያሉት እጅግ የሚገርም ነገር ነው። ቪዲዮን እስከ መጨረሻ በመከታተል እናንተ ላይክ እና ሼር እያደረጋችሁ የሚዲያውን ዘመቻ ማስቀጠል አለባችሁ እያልኩኝ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ነው ተጉዳዮችን በጥቂት ደቂቃ ብዙ መረጃዎች ሆነ ና ስለምናመጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተየታችሁን ኮሜንት ላስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። ዘፈን መቀየሩን ሳትሰማ ግጥሙ ሲቀየርብን

ምን እየሆነ ነው? ምን እንደበታል? ሲወድሽ ወደ ሙሉ የወሰደው ዜማውን ምን አስቦ ነው? የለ መግባት ነው መንግስት ሰማያት ነው ወይንስ ፓንተ ክለብ ለመግባት አሰበ ነው? ይሄን የዘፈን ይሄ መዝሙር አይደለም ዘፈን ነው። የለ መግባት ነው። ግራ ገበ እንዲህ ደግሞ ሪካርድ አድርጎ መልቀቅ የምሩን ረእናብ ያገብጣቸዋልያአለ ማረሳስቶ በዚህ ሰዓት ላይ በጣም ብዙ ዘማሪዎች ህዝበ ክርስቲያኑ ወይም ፕሮቴስታንቱ የማያውቀውን ዘፈን እየቀየሩ ለአምላክ የተዘመረ መዝሙር ነው ማለትን ባህል ከማድረጋቸው የተነሳ ዘምረንበት ዘምረንበት ከጨረስን በኋላ ዘፈን መሆኑ እየደረስንበት የደረስንበት ስለመጣ ከምንጩ ንስማንድ የሚል ሀሳብ እየገባብን፣ እናንተ ዛ ከምንጩ ቀርታችሁ በርዛችሁ ለእግዚአብሔር ክብር በማይመጥን መንገድ ዘፈንን የምትሰርቁ ከሆነ እኛ የተሰረቀውን የእናንተን ከምንሰማ ኦሪጂናሉን ሄደን ብንሰማ ይሻልም ወይ የሚል ጥያቄ እየፈጠረብን፣ ምክንያቱም እግዚአብሔር አምላካችንን የሚመጥን ነገር ማቅረብ ካቆማችሁ፣ ብዙዎቹ ሁላችሁንም አላልኩ፣ በጣም ብዙዎቻችሁ ልክ እንደዚህ ልጅ ማለን እና አረጋኸኝ ወራሽ እጄን ሰጥቼሻለው ምናም ብሎ ለሆነች ገጣሚ ለጻፋት የምናብ ሴት እጁን በሰጠበት ግጥምና ዜማ፣ ይሄኛው ሌባ ደግሞ መጥቶ ለኢየሱስ እጄን ሰጥቻለሁ እያለ እና በአንድ ዜማ እንዴት ለሁለት አካል እጅ ይሰጣል? ጎበዞች እንዴ! በቃ ለቸከስ እጅ በተሰጠበት ዜማ ለጌታ እጅህን አትስጥ። ጌታ ራሱ እጅ የሚያሰጥበት ዜማ አለው፣ ግጥም አለው፣ ጥበብ አለው፣ አይነጥፍበትም፣ አይደርቅበትም። እና ሌቦች በእናታችሁ በተለይ የአልበም ሌቦች ከቴዲ አፍሮ ላይ፣ ከኤፍሬም ላይ፣ ከሸንዳኝ ላይ፣ ከሌሎቹም ከፍቅር አዲስ ላይ፣ ከምናምን ላይ ልቅምቅም እያደረጋችሁ የመጣችሁ ምዘምሩ የደረቀባችሁ ዘማሪዎች፣ በቃ የድሯችሁን የመጀመሪያ ያልሰረቃችሁትን እሱን እየገረባችሁ ስሩት እንጂ እየዘረፋችሁ አምጥታችሁ አታዘፍ እኛ መዝሙር መዘመር ነው ዘፈን መዘመር አንፈልግም እና ስርዓት የሌለው ቤተ እምነት ከሆንን ቆይተና ስርዓት የሚያስይዘልንም አባትን መሪዎችም ያሉንም ወይም አሉን የምንላቸው መሪዎች አያገባንም ብለው የራሳቸውን ክብር እንጂ የጌታን ክብር ከተዉ ቆይተዋል ማለት ነው ምክንያቱም ዝምታው በስቷል በሰተኛ ነቢያት በሰተኛ ዘማሪዎች በሰተኛ አደግዳጊዎች ጋዜጠኞች በጣም ዝምታው በስቷል ዝም ከማለት የተነሳ ውሸት እውነት መስል አደባባዩን ተቆጣጥራለች እና ለንነቅ ያስፈልገናል። ተባረኩ። ትኩረት ለአሩሴ ኦርቶዶክሳውያን። አሁንም ግፉ እንደቀጠለ ነው። አሁንም መከራ እንደቀጠለ ነው። ምንም ያገኙት ነገር የለም። እዛ ምሰማ ድምጽ በጣም ዘግናኝ ነው። ትኩረት ይፈልጋል። የአሩሲ ኦርቶዶክሳውያን እንዲሁም ደግሞ ወደ ምስራቅ ሐረርጌም ዞሯል። እንደዚህ አንድ ኦርቶዶክሳዊ በዓለማተም በትናንትናው ዕለት ተገድሏል። ድምጻቸው ማሰማት አይችሉም። መረጃ መስጠት አይችሉም። ከፍተኛ ችግር ላይ ያሉት ማለት ነው። ድምጽ ያስፈልጋቸዋል ለ ኦርቶዶክሳዊያን ኦርቶዶክሳውያን ለመስራቀር እንዲሁም ደግሞ በዚህ በቦሌ ደብረ ምሕረት ቅዱስ ሚካኤል በአዲስ አበባ ማለት ነው የደብሩ ዋና አስተዳዳሪና የደብሩ ዋና ጻፊ የቤተክርስቲያን ህንፃ ማሰራ ገንዘብ 17 ሚሊዮን ብር በማጭበርበር በልቶታል። ቤተክርስቲያኑ ራቁቱን አስቀርቶታል ማለት ነው። ይሄ ለምን እንደዚህ ይሆናል ብሎ የጠየቁት የሰንበት ትምህርት ቤት የደብሩ ሰንበት ትምህርት ቤት ዋና ሰብሳቢ እንዲሁም ደግሞ ሰበካ ጉባኤ ተወካዩ በትናንትና ሁለት ማለት ነው ውድከን በትናንትና ሁለት በሰባት አሳስሮታል። ትኩረት ለቦሌ ሚካኤል ትኩረት ለቦሌ ደብረ ብረት ቅዱስ ሚካኤል ቤተክርስቲያን ቤተክርስቲያኑ እየተዘረፈ ነው ቤተክርስቲያኑ ከፍተኛ ችግር ላይ ነው ያለው ብሩን እየበሉት ነው ሌላው ባላማታ አንገቱን ለሃይማኖቱ ይሰጣል እንደዚህ አይነት ሆዳሞች ደግሞ ቤተክርስቲያን ገብተው የሚመኑን ገንዘብ ይበላሉ ለብፁዕ አቡነ ሳውሮስ አድርሱልን ይሄን ነገር እኛ እያልን ያለ ነው ጅራፋችሁን እያነሳችሁ አትግረፉ የጥይት ማብረጃም አታድርጉ እባካችሁ ለአርሲትና ወንድሞቼ እኔ ድምፅ ሆናለሁ እናንተስ እኔ ኦርቶዶክስ ነኝ እና ምኮራለሁ። ነገር ግን ዛሬ ልቤ በወንድሞች እና እህቶች መፍሰስ በጣም ተሰብሯል። ኮፒሊንክና ሪፖርት በማድረግ አቅም እንዲኖሩ አድርጉልኝ። መልእክታለኝ ለገዳዮች ደም ከጥይት የበለጠ ይናገራል፣ አስታውሱ። መልእክታለኝ ለዓለም ዝምታ ክህደት ነው። መልእክታለኝ ለኦርቶዶክስ ቤተሰቦች ጸንታችሁ ቁሙ። እምነታችን በጸሎት የተገነባ ነው። አሁንም ነገም ከነጎዳም ያበራል። ሰውነታችንን ሊሰብሩ ይችላሉ፣ ግን አንድነታችንን አይደለም። ድምጻችንን ያጠናቅፉት ይችላሉ፣ ነገር ግን እውነቱን አይደለም። መጽሐፈ መክብላ የተጻፈው አንዱም አንዱም ቢያሸንፍ ሁለት በፊት ይቆማል፣ በሶስትም ገመድ የተገመደ ፈጥኖ አይበጠስም እንደተባለው ያ ገመድኛ ነን። በእምነት የታሰረን፣ በፍርሃት የማይናወጥ፣ በጥላቻ የማይሰበር። ሌላው መልእክቴ ለእያንዳንዱ ሰው ልጅ ሙስሊም፣ ፕሮቴስታንት፣ ካቶሊክ ወንድሞች እህቶች፣ አንድ እምነት ደም ሲፈስ የሰው ልጅ በሱ ይደማል። ዛሬኛ ነን፣ ነገስ እንደተከፋፈለው ሞት ሳይሆን እንደ አንድ ድምጽ በፍክፋት ላይ እንነሳ። ግድያውን አቁሙ ቁሙ ቤተ ክርስቲያኖቻችንም አቃጠል ስጋችንም ሊገሉ ትችላላችሁ መንፈሳችንን ግን አይደለም ምክንያቱም እምነት እውነተኛ እምነት ፈጽሞ አይሞትም ይህንን እንደ ምእመን ድርሻ ስላለን ለምን ብለን መጠየቅ አለብን በየአጥቢያችን ስንሄድ አሁን አባ የኔ አባት የነሳህ አባቴ ለምንድነው ለቅሶ ያልደረሱት ብለን ቻሌንጅ ማድረግ ምክንያቱም ከገዳዮቻችን ጋር መቆም ስለሌለባቸው የሀገረ ስብከቱ ሊቀ ጳጳስ ሀገር የሉም ይባላል አሁን በዚህ አጋጣሚ ግን እንዲኖሩ ግን ማስገደድ መቻል አለብን እኛን ነው የሚወክሉት መንግስትን ነው የሚወክሉት እዚህ ጋር ቁጭ ብሎ ማለት መቻል አለብ የሀገረ ስብከቱ ጳጳስ ባይኖሩስ የሀገረ ስብከቱ ስራ አስኪያጅ አለ ጸሀፊዎች አሉ የት አሉ ከኛ ጋር ናቸው? ከመንግስት ጋር ናቸው? ይሄንን መጠየቅ አለብን። እያንዳንዳችን በየራሳችን ፓወር አለን፣ እንደመመን ማለት ነው። ከዚህ በኋላ ወደ አክሽኖች ነው መሄድ ያለብን። ሁልጊዜ ማልቀስ ሳይሆን ቻሌንጅ ማድረግ አለብን። በአቅመ The Father, the Son, and the Holy Spirit, one God, Amen. As you might have heard, there's a mass genocide taking place in Ethiopia against Ethiopian Orthodox Christians. የኦርቶዶክስ ልጅ ልቦ አይፈራ፣ የኦርቶዶክስ ልጅ ልቦ አይፈራም። የክርስቲያን ወገኖች ጽኑ፣ የክርስቲያን ወገኖች ቁሙ፣ የክርስቲያን ወገኖች በርቱ፣ የክርስቲያን ወገኖች በትርና ምርኩዝ ያጽናናል እንጂ አንወድቅም። እየሰማችሁን የኦርቶዶክስ ልጆች፣ እስከ መቼ ትገሉናላችሁ? እስከ መቼ ታርዱናላችሁ? እስከ መቼ ትገፉናላችሁ? በጸላይሁ ተገደሉ አይደል መናንያኑ አቤቱ የሆነብንን አስብ። አቤቱ የገዳሙያን አባቶቻችን ሲገደሉ ዝም። ህፃናትና ሴቶች በግብ ሲታረዱ ዝም። በሰሜኑ፣ በደቡብ፣ በምስራቅ፣ በምዕራብ ላይ ቤተ ክርስቲያን እንደ ችቦ ሲነድ ዝም። ኦርቶዶክሲያነ ባለማተቦች ጉዞ ብለው ወጥተው በሰላም ወጥተው በሰላም ሳይመለሱ ሲቀርዝም የኦርቶዶክሲያ እንግዲህ አሁንም እንደቀጠለው ኦርቶዶክሲያን ባለማተቦች ምን እንደምንጠብቅ አላቅም። ባካችሁን ኦርቶዶክሲያነ ባለማተቦች ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለኦርቶዶክሲያን ባለማተቦች ይህን ቪዲዮ አድርሱ። ግፉ፣ ወንጀሉ፣ በደሉ እዚች አማኔቱ ልጅ ቅድስት ቤተክርስቲያንና የተዋህዶ ልጆች ላይ በርትቷል፣ ቀጥሏል። ባካችሁን ኦርቶዶክሲያነ ባለማተቦች ምንም ማረግ ባንችል ኮፒ ሊንክ፣ ሼር፣ ሪፖስት እያደረግን ለዓለም እናድርስ። ወዳችኋለሁ። እናንተችን ትንሿን ነገር ማድረግ ያቀታችኋል። ይህንን ማድረግ ይከብዳችኋል። ኦርቶዶክሳውያን አንድነታችንን ሼር በማድረግ ኮፒ ሊንክ በማድረግ ሪፖስት በማድረግ ብቻ አስር አስር ጊዜ ብቻ። እኚህን ኦርቶዶክሳውያን ኮሜንት ላይ የገባችሁ አመስግኑልኝ። በጀርመን ሀገር የሚገኙ የተክለ ሃይማኖት ልጆች ዛሬ ለዚህ እግሩ ለተቆረጠ በአርሲ በግፍ ለተሰደደ ልጅ 128 ሺህ ብር ሂድና አስገባ ብለው ስጥልን እግዚአብሔር ይማርህ በሉልኝ ብለው ዛሬ ከአዲስ አበባ 380 ኪሎ ሜትር ርቀት ላይ ወላይታ ክርስቲያን ሆስፒታል መጥቻለሁ። እመኑት፣ ደግሞ የመረራችሁም ዋጡት። ይህ የተቆረጠው እግር ብቻ አይደለም ተስፋችንም ጭምር ነው። ተስፋችንን ለማቆም ደግሞ የትኛውንም አይነት ዋጋ እኛ ኦርቶዶክሳውያን እንከፍላለን። ይህ ልጅ አንተውም ብቻውን አይደል። ብቻችሁን አይደላችሁም። ተባብረን ይህን ልጅ የማሳደግ ኃላፊነት የኛም ጭምር ነው። አይዟችሁ፣ በርቱ። ወላዲት አምላክን ባችሁን ታብስላችሁ ድንግል ማርያም አለው ትበላችሁ። የምንወደው ደግሞም የምናምነው የሚረዳን ከፊት መሪ ከኋላ በሃይማኖታችን ምክንያት የመጣብንን ጦርነት አረብ ሀገር ያሉ ሴቶች ማስቆም ይችላሉ። ግን ስላልፈለጉና ስላልሰሩበት ብቻ ነው። ስሙኝ እህቶች፣ እኔና እናንተ በተለይ ማረብ አገር ያለን እህቶች ብናለቅስ እንባችን ጠባትልም መሬት የራሄልን እንባ ማንባት እንችላለን። እስራኤላውያንን በእንባዋ ነፃ ያወጣቸውን የዘመናችን ራሄልን እንሁን፣ የዘመናችንን አስቴርን እንሁን። እኔ በዘመኔ አስቴርን ነኝ እንበል እስኪ አንደኛ ፕሮፋይላችሁን በዚህ ፕሮፋይል ቀይሩ። ሁለተኛ የቴሌግራም ቻናሉን ተቀላቀሉ። ሶስተኛ አጀንዳችሁን በፍጹም አትልቀቁ። ሁላችንም አንድ ልብ እንሁን። አስቴር ወገናችን ለዚህ ቀን እኮ ነው አንቺን ከሀገር አውጥቶ ስደት የላከልን። ለቤተሰቦች ዛሬ ድምፁኝ እያለ የሰማዕታቱ ደም ይጠራችኋል፣ ነገ ይቆጫችኋል። እማምላክን ፌመስ የምታደርጉት ሰውን እናንተ አርቲስቱን ትልቅ ቦታ የምታደርሱት፣ ዘፋኙን፣ ዘማሪውን፣ ሰባኪውን፣ ዩቲዩበሩን ትልቅ ቦታ የምታደርሱት እናንተ የአረብ ሀገር ሴቶች አይደላችሁ? ምን? ታዲያ ለምን ዛሬ ለወገኖቻችሁ ያን ሁሉ ኃይላችሁን ለምን ዛሬ አትጠቀሙበትም? ለምን ዛሬ ወደኋላ አላችሁ? ለምን አጀንዳችሁን ቀየራችሁ? ኑ በአንድ ልብ እንነሳ፣ ኑ አንድ ላይ እንስራ። ግን ቤተሰቦቻችን አተን የምናለቅሰው፣ እኔ እናንቺ የገጠሯ ልጅ እኔ እናንቺ ነን የምናለቅሰው። ከተማ የገባው እኛ የምናፈምሳችሁ ሰዎችማ እነሱ ጋር የሚደርሳል መሰላቸውን ዝምታን መርጠዋል፣ ቤተሰቦቻቸውን አቅፈው ይዘዋል። ተይ ለቤተሰቦቻችን እናልቅስ። ይቆጭሻል፣ አንቺ ያረብ ሀገር ሴት እንግዲ

የዛሬ ቪዲዮ ይህን መሰል ነበርና፣ በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ ላይ ጠቃሚ ጠቃሚ ቪዲዮዎችን፣ ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየታችሁን ኮሜንት ላስቀምጡልን። የሞቱትን ነፍስ ማድንን ያሉትን ደግሞ በቤተክርስቲያን ጸንተው እንዲኖሩ የእግዚአብሔር መልካም ፈቃዱን እያልኳችሁ የሚዲያው ዘመቻ እንዲቀጥል ደግሞ እናንተም ሁላችሁ መተባበር ይገባል፣ ማለት ኦርቶዶክሳውያን። ኢትዮጵያ ሀገራችን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።